በስማብ ወልድ ወመንፈስ ቅዱስ አህዱ አምላክ አሚን! የእለቱ ጥያቄና መልስ ነው። ኢየሱስ ደቀ መዛሙርቱን እግር ሲያጥብ አልታጠብም ብሎ የተከራከረው ደቀ መዛሙርት ማን ነበር? ሀ ዮሐንስ፣ ለ ጴጥሮስ፣ አመርሃ ያዕቆብ፣ መ ቶማስ መልሱ ለጴጥሮስ ላይ ያላችሁ አግኝታችኋል ሁለተኛ ጥያቄ ኢየሱስ ታላቁን ተልእኮ የሰጠው በየትኛው የወንጌል መጽሐፍ ላይ ነበር ኢየሱስ ታላቁን ተልእኮ የሰጠው በየትኛው የወንጌል መጽሐፍ ላይ ነበር ሀ ማሪቆስ ወንጌል ለ ማቴዎስ ወንጌል አመሩሃ ዮሐንስ ወንጌል መ ሉቃስ ወንጌል መልሱ ለ የማቴዎስ ወንጌል። ኢየሱስ ሶስተኛ ጥያቄ፣ ኢየሱስ ጴጥሮስን እንደሚወደው እንደሚወደው የጠየቀው ስንት ጊዜ ነበር? ኢየሱስ ጴጥሮስን እንደሚወደው የጠየቀው ስንት ጊዜ ነበር? ሀ አንድ፣ ለ ሁለት፣ አመርሃ ሶስት፣ መ አራት ሐመሩሃ ሶስት ያላችሁ አግንታችሁታል። አራተኛ ጥያቄ ከሚከተሉት የብሉይ ኪዳን ስሞች በኢየሱስ ክርስቶስ የትውልድ ሐረግ ውስጥ የሌለው የትኛው ነው? ሀ አካብ ለ ረአብ ሐመሩሃ ሩባአን ሩባአም መ አካዝ አካዝ ሀ አክአብ ለ ርአብ ሐመሩሃ ሩባአም መ አካዝ። መልሱ አክአብ። ሃ ሃ ያላችሁ አግኝታችሁታል። ኢየሱስ በገሊላ ባህር ማዕበሉን ጸጥ ያደረገው ስንት ጊዜ ነበር? ኢየሱስ በገሊላ ባህር ማዕበሉን ጸጥ ያደረገው ስንት ጊዜ ነበር? ሀ አራት፣ ለ ሶስት፣ ሐመሩሃ ሁለት፣ መ አንድ። መልሱ ሁለት። ሐመሩሃ ያላችሁ አግኝታችሁታል። ኤፍታህ ማለት ምን ማለት ነው? ኤፍታህ ማለት ምን ማለት ነው? ሀ ተከፈተ፣ ለ የተባረከ አመርሃ ነጻ መውጣት መቅዱስ እግዚአብሔር ሀ የተከፈተ ካላቸው፣ አግኝታችሁታል። ኢየሱስ ያለቀፍም ኢየሱስ ኢየሱስ አያልፍም ያለው ማንን ነበር? ኢየሱስ አያልፍም ያለው ማን ነበር? ሀ ህጉን ለሰማይና ምድርን አመርሃ ቤተ መቅደሱን መቃሉን መቃሉን ካላችሁ አግኝታችሁታል። ኢየሱስ አህልፍም ያለው ቃሉን ነበር። ኢየሱስ ደጉ ሳምራዊ ምሳሌ የተናገረው ምን ብሎ ለተጠየቀው ጥያቄ ነበር? ኢየሱስ የደጉ ሳምራዊን ምሳሌ የተናገረው ምን ተብሎ ስለተጠየቀ ለተጠየቀው ጥያቄ ነበር። ሀ ባልንጀራህን ማነው? ለ የዘላለም ህይወት ለማግኘት ምን ላድርግ፣ አመርሃ ስንት ጊዜ ይቅር ልበል፣ መ ታላቅን ታላቋን ትእዛዝ ምንድናት? ኢየሱስ ደጉ ሳምራዊን ምሳሌ የደጉ ሳምራዊን ምሳሌ የተናገረው ምን ተብሎ ለተጠየቀው ጥያቄ ነው። ሀ ባልንጀራህን ማን ነው? ሀ ባልንጀራዬ ማን ነው? ለ የዘላለም ህይወት ለማግኘት ምን ላድርግ? አመርሃ ስንት ጊዜ ይቅር ልበል? መ ታላቋ ትእዛዝ ማናት? ሀ ባልንጀራዬ ማን ነው ካላችሁ አግኝታችሁታል? ኢየሱስ የካህናቱን አለቆች መጻሐፊዎችን እና ፈሪሳውያንን ምን ብሎ ነበር የጠየቃቸው? ኢየሱስ የካህናት አለቆችን ጸሐፎችንና ፈሪሳውያንን ምን ብሎ ነበር የጠየቃቸው? ሀ በዮሐንስ ጥምቀት ታምናላችሁን? ለ የዮሐንስ ጥምቀት ከሰማይ ነበረች ወይስ ከሰው? አመርሃ የዮሐንስ ጥምቀት ለምን አልተቀበላችሁም? መ ዮሐንስ ማን ነው ብላችሁ ታምናላችሁ? መልሱ ለ የዮሐንስ ጥምቀት ከሰማይ ነበረች ወይንስ ከሰው የሚለው ነው። ኢየሱስ አስሩን ደቀ መዛሙርት ያዕቆብንና ዮሐንስ ላይ የተቆጣት ለምን ነበር? ኢየሱስ አስሩ ደቀ መዛሙርት በያዕቆብና በዮሐንስ ላይ የተቆጡት ለምን ነበር? ሀ በክብሩ በኢየሱስ ግራና ቀኝ መቀመጥን ስለጠየቁ ለበሳምራዊው ላይ እሳት ለማውረድ ስለፈለጉ ሀመር ሃ መቆጣታቸው የሚገስጽ ነገር መጽሐፍ ቅዱስ ላይ ያልተደገፈም መሃናለ መልስ ናቸው። መልሱ ሀ በክብሩ በኢየሱስ ግራና ቀኝ መቀመጥ ስለጠየቁ ነው። ሀ ያላችሁ አግኝታችሁታል። ኢየሱስ በተናገረው በዘሩ ምሳሌ በቃሉ ምክንያት መከራ ወይም ስደት በሆነ ጊዜ ወዲያው እንደሚሰናከል የገለጸው በየት የወደቀውን ዘር የሚወክል ነው? ኢየሱስ በተናገረው በዘሩ ምሳሌ በቃሉ ምክንያት መከራ ወይም ስደት በሆነ ጊዜ ወዲያው እንደሚሰናከል የገለጸው በየት የወደቀውን ዘር የሚወክል ነው? ሀ በእርሻ መካከል፣ ለ በመንገድ ዳር፣ አመርሃ በጭንጫ ላይ፣ መ በመልካም መሬት። አመርሃ በጭንጫ መሬት ካላችሁ አግኝታችሁታል። በሰንበት ቀን ወደ በሰንበት ቀን ደቀ መዛሙርቱ እሸት ቀጥፈው ሲበሉ ፈሪሳውያን በተቃወማቸው ጊዜ ኢየሱስ በብሉይ ኪዳን ለካህናት ብቻ የቀር የተፈቀደውን እንደበላ የተናገረው ስለማን ነበር? በሰንበት ቀን ደቀ መዛሙርቱ እሸት ቀጥፈው ሲበሉ ፈሪሳውያን በተቃወማቸው ጊዜ ኢየሱስ በብሉይ ኪዳን ለካህናት ብቻ የቀረበውን እንደበላ የተናገረው ስለማን ነበር? ሃ ስለ ኤልያስ፣ ለ ስለ ሰለሞን አመሩሃ ስለ ሙሴ ም ስለ ዳዊት፣ ም ስለ ዳዊት ካላችሁ አግኝታችሁታል። ኢየሱስ በያዕቆብ ጉድጓድ አጠገብ በተቀመጠባት በሳማሪያ ከተማ ማን ትባላለች? ኢየሱስ በያዕቆብ ጉድጓድ አጠገብ የተቀመጠባት የሳማሪያ ከተማ ማን ትባላለች? ሃ ቴርሳ ለ ሴሎ አመርሃ ሴኬም መ ሲካራ መ ሲካራ ካላችሁ አግኝታችኋታል። ኢየሱስ የመጀመሪያውን ተአምራት ካደረገ በኋላ የሄደው ወዴት ነበር? ኢየሱስ የመጀመሪያውን ተአምራት ካደረገ በኋላ የሄደው ወዴት ነበር? ሀ ቤተሳይዳ፣ ለ ቅፍርናሆም፣ አመርሃ ኢየሩሳሌም መ ቤቴልሔም ለ ቅፍርናሆም ካላችሁ አግኝታችሁ ታል በወንጌል መጽሐፍት ላይ ተመዝግበው የተቀመጡ ኢየሱስ ያደረጋቸው ተአምራት በአጠቃላይ ስንት ናቸው? በወንጌል መጽሐፍት ላይ ተመዝግበው የተቀመጡት ኢየሱስ ያደረጋቸው ተአምራት በአጠቃላይ ስንት ናቸው? ሃ